እስራኤል ለጎረቤቶቿ ግጭት እያከፋፈለች ነው ሲሉ የሶርያው ፕሬዝዳንት አህመድ አልሻራ ከሰሱም። ከማይጨበጥ መንፈስ ጋር እየተዋጋች ነው ያሏት እስራኤል በሶርያም የምትፈጽመውን ትንኮሳ እንድታቆም አስጠንቅቀዋል። ከሶርያ መሬቶች ለቃ እንድትወጣም። የሶሪያም የቀድሞው ፕሬዝዳንት የባሽር አልአሳድ አገዛዝ ከተወገደም አንድ ዓመቱ ዛሬ ድሉን ወደ ሥራ እንቀይር ብለዋል። አልአሳድን ጥለው ሥልጣን የያዙት ፕሬዝዳንት አህመድ አልሻራም ሕዝብ አደባባይ ወጥቶ የአልአሳድን መወገድ አንደኛ ዓመት ሲያከብር አልሻራም ባሰሙት ንግግር ያለፈውን አንድ ዓመት የሕዝቡን ሐዘንና ፍላጎት ሲያዳምጡ መቆየታቸውን ገልጸው በርስ በርስ ጦርነት የወደመችውን ሶሪያ መልሶ ለመገንባት ቃል ገብተዋል። የአልአሳድን መውደቅ ተከትሎ ጋዜጠኞችና አክቲቪስቶችን ጨምሮ ታዋቂ ግለሰቦች ወደ ሶሪያ ሲመለሱ ሁሉም አይነት መጽሐፍትና ጋዜጦች ሳይቀሩ በዋና ከተማ ደማስቆ በየመደብሩ መታየት ጀምረዋል። ያም ሆኖ የዲሞክራሲ የሴቶችና የሃይማኖት ነፃነቶች እስካሁን የተለየ ለውጥ እንዳልታየባቸውና በተለያዩ የሀገሪቱ አካባቢዎች የሚንቀሳቀሱ ታጣቂ ቡድኖች መኖራቸው ይነገራል። ባሽር አል አሳድ ከተወገዱ በኋላ እስራኤል የፈጸመቻቸው ተደጋጋሚ የአየር ጥቃቶችም አዲሱን የሽግግር መንግስት ማስቀየሙ አልቀረም። ፕሬዝዳንት አልሻራም ከቀናት በፊት በዶሃም ለሲኤንኤን በሰጡት ቃል የእስራኤል መሪዎች ቀውስ ወደ ሌሎች ሀገሮች እያከፋፈሉ ነው በማለት ከሰዋል። ባለፈው ወር እስራኤል ደማስቆ አቅራቢያም 13 ሰዎች የተገደሉበትን ጥቃት መፈጸሟን በተመለከተ ፕሬዝዳንቱ በጋዛ ያደረሰችውን እልቂት ለመሸፈንና የትኩረት አቅጣጫ ለማስቀየር ያደረገችው ነው ብለዋል። አስተዳደራቸው ከእስራኤል ጋር ውጥረት ለማርገብ እየሰራ መሆኑንም ገልጸዋል። እውነቱን ለመናገር ሶሪያም የተረጋጋች ሀገር ናት። ለእስራኤልም ሆነ በሌሎች ሀገሮች ግጭት የማትልክ ጥላቻም የማታቀጣጥል እስራኤል አልአሳድ ከመወገዳቸው በፊት ወደ ነበረችበት ለቃ መውጣት እንዳለባት እናም ለ50 ዓመታት የቆየውን የተኩስ አቁም ስምምነት እንድታከብር ጠይቀዋል። የዩክሬን የብሪታንያም የጀርመንና የፈረንሳይ መሪዎች በለንደን ስብሰባ መቀመጣቸው ተነገረ። መሪዎቹ በአዲሱ የአሜሪካ የሰላም ዕቅድ ላይ በተለይም ባለፉት ቀናት በፍሎሪዳም በአሜሪካና በዩክሬን ባለስልጣናት በቀረቡ የሰላም ዕቅዱ ማሻሻያዎች ላይ መነጋገራቸው ታውቋል። ከውይይቱ አስቀድሞ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከዩክሬን ጎን መቆማቸውን አረጋግጠዋል። ማንኛውም የሰላም ውል ለዩክሬን ተጨባጭ የደህንነት ዋስትና ሊያካትት ይገባል ይላሉ ሀገሮቹ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የዩክሬን ወዳጆች በርካታ ካርዶች በእጃቸው እንዳሉ ገልጸዋል። አሁን ባለው ሁኔታም ዩክሬናውያን ጦርነቱን በሚገባም እየመከቱ ሲሆን፣ የሩሲያም ኢኮኖሚ ደግሞ በተለይ ከአሜሪካና የአውሮፓ የቅርብ ማዕቀቦች በኋላ ክፉኛም እየተጎዳ ነው ብለዋል። የጀርመን ቻንስለር ፍሬድሪክ ሜርዝ በበኩላቸው ከአሜሪካ በኩል ቀርበው የተመለከቷቸው የተወሰኑት የሰላም ሐሳቦች ዝርዝራቸው ጥሩ ተስፋ እንደጫሩባቸው ገልጸዋል። ያም ሆኖ በዝርዝሮቹ ላይ መነጋገር ያስፈልጋል ብለዋል። የጀርመኑ መሪ አስተያየት ፕሬዝዳንት ትራምፕ በፍሎሪዳ ለውይይት የቀረበውን አዲስ የተሻሻለውን እቅድ ዜሌንስኪ አላነበቡም በሚል ወቀሳ ማቅረባቸውን ተከትሎ የተሰማ ነው። የአውሮፓም የዩክሬንና የአሜሪካ ጥምረትና አንድ መሆን ጦርነቱን ለማስቆም ወሳኝ መሆኑን የገለጹት ዜሌንስኪ ከለንደን በኋላም የኔቶና የአውሮፓ ኮሚሽን መሪዎችን ለማግኘት ወደ ብራሰልስ ያመራሉ ተብሏል። ከዚያም ወደ ሮም በመጓዝ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሎኒ ጋር እንደሚነጋገሩ ይጠበቃል። ዜሌንስኪ በሰላም እቅዱ ላይ የአውሮፓ ወዳጆቻቸውን ድጋፍ ለማግኘት ሲመላለሱ በተለይ ከደህንነት ዋስትናው ጎን ለጎን የመሬት ጉዳይም አወዛጋቢ መሆኑ ይታወሳል። ያም ሆኖ ዜሌንስኪ እንኳን ልስጥ ብለው ቢነሱ የዩክሬን የህግ ስርዓት ያግዳቸዋል ይላሉ የተለያዩ ወገኖች። በመሬት ጉዳይ ዘሌንስኪ የመፈረም ስልጣን እንደሌላቸው እንዲህ ያለው ጉዳይ በሕዝበ ውሳኔ የሚፈታ መሆኑን የሀገሪቱ ህገ መንግስት ማንኛውም መሬትን የተመለከቱ ለውጦች በመላው የዩክሬን ህዝብ የሚወሰኑ መሆናቸውን ይደነግጋል። በዚህም መሰረት ሩሲያ በኃይል የያዘቻቸውን መሬቶች ይዛ ለመቀጠልም ሆነ በዩክሬን ስር ያሉ መሬቶችን ኪቭ ለቃ ለመውጣት በመላው ዩክሬን የሚኖር የሀገሪቱ ዜጋ በነጻነትና ያለምንም ጫና ድምፅ በመስጠት ውሳኔ ያሳልፋል። ይህም በሩሲያ ቁጥጥር ስር ያለው የክሪሚያን 20 በመቶ መሬት፣ ዶንባስ ግዛት፣ የዛፖሬዥያና የኬርሰን ግዛቶችን የተወሰነ ክፍል ያጠቃልላል። ህዝበ ውሳኔው ደግሞ በአስቸኳይ ጊዜ አዋጅ ስር መካሄድ አይችልምና በቅድሚያ ተኩስ ቆሞ ሁኔታዎች ሊረጋጉ ግድ ይላል። ሕገወጥና ወንጀለኛ ስደተኞችን ከአሜሪካ በማስወጣት የትራምፕ አዲስ ዘመቻ በጥቂቱ 7500 የወንጀል ታሪክ የሌለባቸው ሰዎች መታሰራቸው ተነገረም። አዲስ የወጣ መረጃ የትራምፕ ወታደሮች በየግዛቱ አጠናክረው በቀጠሉት ዘመቻም ወንጀለኛ ያልሆኑና የመኖሪያ ፈቃድ ያላቸውን ሕጋዊ ሰዎች በዘፈቀደም እያሰሩ ናቸው ብሏል። በተለይ ፕሬዝዳንቱ በአደባባይ ያጥላሏቸው ሶማሌዎች ዋነኛ መቀመጫቸው በሆነው ሚኒሶታ ግዛት ተይዘው እየታሰሩ መሆናቸው ይሰማል። ትራምፕ በድጋሜ ስልጣን ከያዙ ካለፈው ጥር ወዲህ ከ220 ሺህ በላይ ስደተኞች ተይዘው መታሰራቸውን ያመለከተው ዛሬ ይፋ የሆነው አዲስ መረጃ ከእነዚህ ውስጥ 75 ሺህ የሚሆኑት ምንም አይነት የወንጀል ታሪክ የላቸውም ብሏል። ይሄ ደግሞ የትራምፕ አስተዳደር ስለ ዘመቻውና ስለሚታሰሩ ሰዎች ከሚናገረው ጋር የሚጋጭ ነው ይላሉ ባለሙያዎች። ወታደሮቹ በየቀኑ ስለሚያካሄዱት የእስር ዘመቻም ሲሰጥ የነበሩ ዝርዝር መረጃዎች መቋረጣቸው፣ ሲነገር ከሚታሰሩት መካከል ሌላው ቀርቶ የትኞቹ ከባድና ቀላል ወንጀል እንደፈጸሙ እንኳን እንደማይታወቅ መረጃው ይጠቅሳል።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 ስለመደረጋቸው ግን በዝርዝር አልታወቀም። ታይላንድ እንደ አዲስ በተቀሰቀሰም የድንበር ግጭት ካምቦዲያ ላይ የአየር ጥቃት መፈጸሟ ተሰማም። የታይላንድ ጦር በካምቦዲያ ጥቃት ሁለት ወታደሮቹ እንደተገደሉበትናም አራት ወታደሮቹ ደግሞ እንደቆሰሉ ይፋ አድርጓል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦር ኃይሉ ገልጿል። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችናም የአጻፋ ምላሽ እንዳልሰጠ አስታውቋል። በማሌዥያና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገሮች ወደ አዲስ ግጭት አምርተዋል ብለዋል ዘገቦች። አንዳቸው ሌላኛውን የተኩስ አቁሙን በመጣስ እየከሰሰ ነው። ባለፈው ሐምሌ በተነሳና ለአምስት ቀናት በዘለቀ የድንበር ግጭት ቢያንስ 48 ሰዎች ሲገደሉ ከ300ሺህ በላይ መፈናቀላቸው ይታወሳል። የአሜሪካው መሪ ከወራት በፊት በሁለቱ ሀገሮች ላይ ታሪፍ ለመጣል መዛታቸውን ተከትሎ ነው የተኩስ አቁም ስምምነት የተፈረመው። ፕሬዝዳንቱ በጥቅምት በማሌዥያም የተካሄደውን የእስያ ጉባኤ በተካፈሉበት ጊዜ መፈረሙ ይታወሳል።